አደይ በድንጋጤ ልቧ ተሰበረ። ባርኮትና ዴቭ ደግሞ ጓዛቸውን ጠቅልለው አደይ ወደምትገኝበት ቦታ ገጠር እናቷ ቤት ገቡ። አደይ ደግሞ በርቀት ዴቭና ባርኮቴን ስታያቸው በድንጋጤ የምትወስነው ውሳኔ ግራ ጋብቷታል። አደይ ከፍቅር እና ከቤዛ እንዲሁም ደግሞ የሰው ቤት ምርር ብሏት፣ አባቷ ደግሞ ከተማ አዲስ አበባ ገብተው እየፈለጓት በነበረ ጊዜ አደይ ወደ እናቷ ዘንድ አምልጣ እራሷን ለማረጋጋትና ከገባችበት ችግር መፍትሄ ለመፈለግ ነበር የሄደችው። አደይን ግን ባርኮትና ዴቭ ፈጽሞ ሊተዋት አልቻሉም። ሁለታቸውም እየተፎካከሩና እየተጣሉ ነበር። አደይ እናት ቤት ድረስ የደረሱት ባርኮት አደይን ኔነኝ እማገባት ቤዛ ለእኔ ልትሆን አትችልም ፈጽሞ። አሁን ደግሞ እማዬ መታለች፣ እማዬ እንደምትፈልጋትና እማዬ ና ብላኝ ብዬ አደይን ከክፍለ ሀገር መልሼ ወደኛ ቤት አስገባት አለሁ እያለ እዴቭ ላይ ይፎክራል። ዴቭ ደግሞ ለረጅም ጊዜ ስጠብቃትና ስጠብቃትና ከፍቅርና ከቤዛ ተንኮል ስከላከልላት የቆየሁኝ ምርጥ አፍቃሪዋ ነኝ። አንተ እኮ አደይን በአጋጣሚ እንደምታፈቅራት ጠይቀሃት ፍቅሯን ሳትመልስላት ትታህ ወደ ቤዛ ሂደህ ነበረ። እኔ ግን ፍቅርን እንደማልፈልጋትና እንደማልወዳት በተደጋጋሚ እየነገርኩኝ አደይ፣ አሁን እባክህ ዴቭ ተወኝ፣ ጊዜው አይደለም። እኔ ከተማ የመጣሁት እናቴንና ታማሚ እህቴን ለማሳከም ነው። ሳርቼ ለመለወጥ ነው ደፋ ቀና የምለው እንጂ እርቦ ጠምቶኝ አይደለም። እንዴት አይነት ጥሩና ደግና ታለችኝ እያለች ከራሷ ጋር ብዙ ጊዜ በመማጎት ነበረ። ባርኮትና ዴቭ እንግዲህ እየተፎካከሩ ሻንጣቸውን ልብሳቸው ውስጥ አስገብተው ጉዟቸውን አደይ ወደምትገኝበት ቦታ ላይ ደረሱ። አደይ ደግሞ ግቢውን ገና በርቀት ስታያቸው ዴቭና ባርኮት ጓዛቸውን ይዘው እሳት ጎርሰው ስታያቸው በድንጋጤ ፈዝዝ ብላለች። የአደይ እናት አደይ ወደ ክፍለ ሀገር በመግባቷ እጅግ በጣም ደስ ብሏታል። ግን የአደይ አባት አደይ ትዳር ሳትፈልግ ለብዙ ሰው እንደሚድራትና ለብዙ ነገር እንደሚያደርጋት እሷን ፍለጋ ወደ ከተማ መግባቱ ግልጽ ነው። የአደይ እናት ደግሞ እንኳን መጣሽ ልጄ፣ አባትሽ አንቺን ከተማ አቶሽ ወደ ገጠር ሲመልስ አንቺ ደግሞ ተመልሰሽ ወደ ከተማ ትሄጃለሽ። እዚህ መሆንሽ ለአንቺ ሰላም አይሰጥሽም። አባት አባትሽ ይገልብኛል እያለች እናቷም ለአደይ መናገር ጀመረች። አደይም ደግሞ እመይ ታይኝን ያሁን ያለሁበት ጊዜ በጣም ከባድ ነው። አባቴም ቢሆን በቃ ከቀን ከቀን የማይሻሻል ነገር ነው። እኔ እኮ በአሁን ሰዓት ትዳር ስለማልፈልግ ነው ብርሃኔ ተምራ ትልቅ ደረጃ ላይ ስትደርስ አንቺ ደግሞ ተለውጠሽልኝ እርፍ የምትይበትን ጊዜ ካመቻቸው በኋላ ነው ወደ ትዳር የምገባው ብላ አለች። ያ አደይ እናትም ደግሞ እኔ በጣም ደህና ነኝ፣ እህትሽም ብርሃንም አሳክመሻታል። አሁን በጊዜ የራስሽን ህይወት መምራት አለብሽ ልጄ እያሉ እየመከሯት ይገኛሉ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪና ተወዳጁ የአደይ ድራማ እንደቀጠለ ይገኛል። የአደይ ድራማ ብዙ ነገሮችን ተምረንበታል። እንደናንተ ቅንነትና መልካምነት ቻናሌ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ፍቅርና ቤዛ እንዲሁም ሊዱ አቃጥለው በነገር እንዲሁም ደግሞ እሷ ከቤት በተለይ እንድትወጣ ፍቅር ብዙ ነገር አድርጋለኝ። ፍቅር ለእናቷ የሆነ ያልሆነ ወሬ እየደወለች ነገር እያዋሰከች አደይ ከዛ ከቤት እንድትወጣ የምንጊዜ ምኞቷ ነበረ። ምክንያቱም ዴቭን በጣም ስለምታፈቅረውና ስለምትወደው ማለት ነው ፍቅር። ዴቭ ግን ፈጽሞ አንድ ቀን እንኳን እንኳን ሊያፈቅራት ቀርቶ አይደለም። እንኳን ሊወዳት ቀርቶ አይደለም። አጠገቡ መታ ስትቀመጥ በጣም እየተጨናነቀ እሷን ከፍ ዝቅ እያደረገ ብዙ ስድቦችን የሚሰርባት ነበረ። አደይ ግን ለማንም ሳትናገር ለለሊ ብቻ ተናግራ፣ ለሊም ደግሞ በቃ እኔ ካሁን በኋላ ሳልችቶኛል፣ ከዚህ ከቤት መውጣበትን አጋጣሚ ነው የምፈልገው ብላ ወደ ሌላ ድል ላላ አገናይታት ስራ ሲጠፋ፣ አደይ ደግሞ ያላት አማራጭ እስኪ ራሴን እናቴ ቤት ህጄ ላረጋጋ ብላ ጉዞዋን ወደ ገጠር አደረገች። ባርኮትም የራሱ ስራ ነበርና ከስራ ሲመለስ አደይ እቤት አለመኖሯን ሲያቅ የሚሆነው ግራ ገባው። ቤዛም ደግሞ ስለ አራጣ ቤቷ ስለተወረሰው እያንዳንዱ ገንዘብ ለማግኘት ለባርኬ ስታስረዳው ነበር። ባርኬ ግን ለቤዛ ምንም ቦታ ያለው ምክንያቱም እየዋሸችውና እየደበቀችው ስለሆነ እሱም ደግሞ የመጨረሻ ውሳኔ የሆነው የቤዛን ቤተሰቦች አግኝቶ ካናገረ በኋላ ሊረዳት እንደሚችል ቃል ገባላት። ዴቭ መኖር አቃተው። ወደ እነ ኤላ ቤት ሄድና ስላደይ ደህንነት ለሊ ሊጠይቃት ሲሄድ ለሊ ደግሞ በጣም አዝናለሁ ዴቭ፣ እኔሄን ካንተ አልጠብቅም ነበር። ቤዛና ፍቅር እንዲሁም ሊዱ አደይ ላይ ያደረጉትን ነገር መከላከል የምትችለው አንተ ነበርክ፣ ግን ለአደይ ምንም ነገር አልጠብካትም። አደይ እኮ እዛ ቤት ያልሆነችው ነገር የለም። መከራና ስቃዩ ሲበዛባት ሌላ ቤት ልትቀይር ደላላ ላይ ተነጋግረን ስራ ሲጠፋ አደይ ወደ ክፍለ ሀገር ጉዞዋን አደረገች ብላ ስትለው ዴቭም ደግሞ በድንጋጤ ልቡ ስን ጥቅ አለ። እባክሽ ለሊያትቀልጅ እኔ አደይ በጣም ናፍቃኛለች፣ አዲስ የገባችበትን ቤት ንገሪኝና አለችበት ቦታ ሂጄ አይኗን ማየት እፈልጋለሁ አለ። ኤላም ደግሞ ዴቭ ተረጋጋ፣ አደይ በእርግጥ በጣም ከፍቷታል። ምክንያቱም ኤላም ማስቀይሟት ነበር ከነ ፍቅር ቤት ሸሽታ ወደ እነ ለሊ ቤት ስትመጣ ኤላ የቤቱን ውል ወረቀት ጣውላ ስታጸዳ ውሃ ደፍታበት እጅግ በጣም ተናዶ አስቀያሚ ንግግር አደይን ተናግሯት። ለሊም በኤላ ተቀየማ፣ እንዴት እንደዚያ ታደርጋታለህ? አደይ እኮ ተገፍታና አልቅሳ ራሷን ለማረጋጋት እኛን ሰው ብላ ነበር የመጣችው። አንተ ግን ምን አይነት ስብዕና ነው ያለህ? ብላ ለሌ ኤላን ተቆጣችው። በስተ መጨረሻ ተጣልተው እሱም ደግሞ ጥፋቱ እንደገባውና የቤቱ ፋይል ወረቀት ግልባጩ አባቱ ጋር እንዳለው ሲያውቅ ለሊ፣ በጣም አጥፍቻለሁ፣ ያው እኔ ስናደስ ስሜታዊ እንደሚሆን ታቂያለሽ። አደይ ግን ይህንም ባህሬን አታውቅም። አንቺ ብዙ ነገር ታቂያለሽ። አንቺ ይቅርታ እንድትኝ ይፈልጋለሁ። አደይንም ደግሞ የጎደላትን ነገር ልንሞላላት ይገባል ብሎ ከሊሊና ኤላ ታረቁ። ዴቭ በስተመጨረሻ አደይ ገጠር መግባቷን ከሊሊ አንደበት ሲሰማ በቃ እዚህ መቀመጥ የለብኝም ወደ አዴይ ዘንድ ሄዳለሁኝ ገጠር ሄደችበት ቦታ ሄዳለሁ ብሎ ሲላቸው ኤላና ሊሊ ኧረ ምን ሆነህ ነው ዴቭ? እስኪ ተረጋጋ ይች ልጅ እኮ የሸሸችው ከአባቷ ሽሽት ነው። አሁን አንተ ዛ ሄደ ምንድን ነው የምታደረገው? ተረጋጋና አደ የገባችበትን ነገር አስተካክለን ወደ ከተማ እንድትመጣ ማድረግ ነው ያለብን ብሎ ኤላ ሀሳብ ሰጠው። እሱም ትክክል ነህ፣ ለካባቷም እያሰቃያት ነው ያለው። በቃ አሁን ወደ ቤት ልሄድና እራሴን ላረጋጋ ብሎ አለ። ዴቭም ቤዛና ፍቅር አሉበት ቤት ተመልሶ ሲመጣ ፍቅርና ቤዛ ተጣልተው እየተጨቃጨቁ አንችነሽ ከባርኮት ጋር አደይ ተኝታለይ ብለሽ ዴቭ እንደዚህ እንዲሆን ያደረግሽው እየተባባሉ የዘወትር ጭቅጭቃቸውን ቀጥለዋል። አደይም ደግሞ ይህን ሁሉ ላለማየት ሀገሩን ለቃ ሄዳላችኋለይ። እንግዲህ ሊዱ ተነሳችና ይበቃችኋል ወንድሜን አጨቅጭቆት ቆይ፣ ምን ይሆንላችሁ እናንተ? አርፋችሁ አትቀመጡ ም እንዴ ፍቅር፣ አንቺስ ቢሆን አይፈልግሽም፣ አይወድሽም፣ ከወንድሜ ላይ ለምን ሙጫ ትሆኛለሽ? ብላ አለቻት። ቤዛም ደግሞ እኮ ምን ትመስላለኝ፣ ይቺ ሳትወደጅ ና ሳትፈቀሪ አለኋለሁ ስት አይደብርሽም ወይ? አለቻት። ፍቅርም ደግሞ ጠብቂ ይህን ሶስት ቀን ነው እንጂ ማ እየተመጣለይ፣ ሁላቸውንም እንቅርቅር አድርጋ ታስወጣልኝ አለች። ስለዚህ እኔና ዴቭ ብቻ እንቀራለን ብላ አለች። ሊዱ እዛ ቤት ያለው ነገር የፍቅር ተንኮልና የቤዛ ተንከሴ ስራ እጅግ በጣም መረር ብሏት ወደ እናትና አባቷ ዘንድ መሄድ ትፈልጋለች። ዴቭን፣ በቃ ሁሉንም እርግፍ አድርገን እናትና አባታችን ጋር እንሄድ እያ ላይ ስትለምነው እሱም ደግሞ እኔ መሄድ አልፈልግም ሊዱ መሄድ የምፈልገው ወደ አዴይ ነው። አደይን መፈለግ አለብኝ። ያለ አደይ እኔ ሰላም መኖር አልችልም። ያለ እሷ ህይወቴ ባዶ ነው፣ ምንም አያምርብኝም እያለ ለሊዱ ነገራት። ሊዱም ደግሞ እንዲ ቆይ፣ አደይ ስትሄድ ያንተንም ማሰብ ያን ነው እንዴ? ዴቪዛ የሄደችው፣ አረ ምኑ ናሃል ማሚና ዳዴ ይሄን ነገር ሲሰሙ ምን እንደሚሉ አስበኸዋለሁ አለችው። እሱም ደግሞ ሊዱ አሁን ይሄ የኔ ጉዳይ አይደለም። የኔ ጉዳይ አደይ ያለችበት ቦታ ላይ ለችግሯ መድረስ ነው እያለ አለ። ሊዱም ደግሞ ኡፍ፣ እኔስ እንደው ዲያይን አየሁኝ፣ እዚህም ሲሆን በነገር ተቃጠልኩ። ምንም ደስ የሚል ነገር የለም። እናትና አባቴ ጋ ብሄር ደግሞ ያለ ዴቭ ፈጽሞ ይደብረኛል። ብቻ መሄድ አልፈልግም እያለች የሊዱ ውሳኔ በጣም ግራ ገብቷታል ማለት ነው። ቤዛና ፍቅር ደግሞ እየተፎካከሩና እየተጨቃጨቁ ይገኛሉ። ባርኮት ተሄደበት ቦታ ላይ መጥቶ ከቤዛ ጋር ተነጋግሮ ከጨረሰ በኋላ ወደ ሳሎን ሲሄድ ለሁሉም መጥፎና ተንከሴ ስራ የፍቅር እጅ መኖሩን ሲያውቅ ፍቅር ላይ እጁን ቀስሮ እያስፈራራት ባለ ሰዓት ስሚ ፍቅር፣ ለማዬ የቤዛን መምጣትና እዚህ መሆን ማን ተናገሪ ያለሽ ብሎ ሲያስፈራራት ፍቅር ደግሞ ባርኮት ምን ሆነህ ነው እኔ እህትህ አይደለሁ እንዴ? አደይን አረፍኩ ስል ደግሞ የዚችን የቤዛ ወሬ ውሸት እየሰማ እኔን እንዴት ትጣላኛለህ? አዳም ላስረዳ አስረዳህ እያለች ስትጨቃጨቅ እሱ ደግሞ በጥፊ ሊመታት ሲል የባርኮት እናት ከስተ ጀርባ ሁና ፍቅር ባርኮት ስትል ባርኮቴ የዘረጋውን እጁን ሰበሰበና ወደ ኋላ ዘወር ሲል እናቱ መጥታለች። ፍቅር በደስታ ፈንጥዝ ብላ ከሶፋ ላይ ወረደች፣ ና እናቷ ላይ ጥምጥም አለች። ባርኮት ግን በጣም ነው የደነገጠው። ለምን ቤዛ አሁንም እዛው ቤት ስለሆነች ማለት ነው። ወደ ቻናሌ ቤተሰቦች፣ ዴቭ የፍቅርን ጥግ ለአደይ አሳይቷታል ማለት ነው። ከኋላ ከፊቱ እየሄደች ፍቅር ስትከታተለው ዴቭን አፍቅራ ፍቅሩን ፍቅሯን እየገለጸ በተደጋጋሚ የእሱን ሁኔታ እየተከታተለች አደይን ሰላም አሳጥታት ነበር። ዴቭ ግን አደይን ብቻና ብቻ ነው የሚያፈቅረው። ለፍቅር ቅንጣት ታክል ቦታ የለውም። በስተ መጨረሻ የፍቅር ነገርና የቤዛ መጥፎ ነገር አደይን ከዛ ከቤት እንድትወጣ አድርጓታል ማለት ነው። አሁን ዴቭ እንግዲህ ጉዞውን ወደ ገጠር ወደ እነ አደይ እናት ቤት ስላደረገ ያለውን ነገር ተመካክለው እንደሚመልሷት ግልጽ ነው። ምክንያቱም የባርኮትም እናት ስለመጣች እሷን ደግሞ በጣም እንደሚወዷትና አደይን አደራ ብላ ቤቷንም እንደሄደች አይተናል ማለት ነው ውዴቻና ለቤተሰቦች ባርኮት የቤዛን ተንከሲስና መጥፎ ነገር ሲያውቅ ወደ አደይ እንደሚጠቀለል ግድ ነው ዋናው ነገር አሁን አደይ የማን ምርጫ ትሆናለች የባርኮት ወይ ሴዴቭ የሚለውን በጉጉት የምናይ ይሆናል ማለት ነው አደይ ወደ እነ ፍቅር ቤት ተመልሳ መጣ። ባርኮትን ወይም ዴቭን ፍቅራቸውን እንደምትቀበላቸው ግልጽ ነው። ለሊም ደግሞ ለአደይ ያላት ፍቅርና ውዴታ እጅግ በጣም ይመስጣል። አደይ ተመልሳ እንድመጣና ራሷን እንድጠብቅ ኤላ ደግሞ ገንዘብ የሚቸግርሽ ከሆነ ጠይቅኝ ብሏታል ማለት ነው። ሊዱስ በስተ መጨረሻ ባርኮትን አደይ ምርጫዋ ስታደርግ ዴቭ እየተጎዳ ስታይ ምን አይነት ውሳኔ ትወስናለች የሚለውን በቀጣይ ፓርቲ የምናየው ይሆናል። ውድ የቻናል ቤተሰቦች፣ እናንተም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።